አላማ ያለው በሚመስል ሰልፎች ተደርገዋል። ሰልፎቹ ላይ ብልጽግና ባለስልጣናት በመገኘት ያደረጉት ንግግር አወዛጋቢ ሆኗል። በተለይ የኦሮሚያ ብልጽግና መንግስቱ የኛ ነው አራት ኪሎን ጠብቁ ሲል ለተሰበሳቢው ህዝብ መልእክት አስተላልፈዋል። ምናልባት ሰውነት ካዘጋጀው የሰውየውን ንግግር ሰምተን ቀጥታ ወደ አቶ

ይሄ ግለሰብ ከፍተኛ የመንግስት ባለስልጣን ነው። ተራ የቀበሌ፣ የዞን፣ የወረዳ ካድሬም አይደለም። እና በአደባባይ ለወጣው ህዝብ ቀልቃል በቃል የሚለው ምንድን ነው? የት ናችሁ ይላል። ለሰልፈኛው ጥያቄ ያቀርባል። አራት ኪሎ ያለ ተሰልፈኛው ይመልሳል። ምን ልናደርግ ይገባል? ብሎ ይጠይቃቸዋል። ልንጠብቀው ይገባል ነው የሚለው ሰልፈኛው ይመልሳል። ስለዚህ አራት ኪሎ ላይ አደጋ መጥቷል፣ ሰሜነኞቹ እየመጡ ነው የሚለውን የበለጠ አስረግጠው በመንገድ የኦሮሞን ወጣት ለመማገድ ይሞክራል። ነገር ግን ይህም በማክሸፍ በኩል አቶ ታዬ ደንዳ የቀድሞ ሰላም ሚኒስትር ዴታ ማምሻውን በማህበራዊ ደርግጻቸው አስተላለፉትን መልእክት አለ። እንግዲህ ብዙ መረጃዎች ለሚስም እየደረሱት ነው። ፋሲል ለአንተ በግል የደረሱ ማት ነገሮች አሉና ሰልፎቹ የብልጽግና ካድሬዎች አቀነባብረው አጀንዳውን እንግዲህ ጠብቁን ነው። አራት ኪሎ አደጋ ላይ ነው። ስለዚህ ለመስዋዕትነት ተዘጋጁ፣ ዘብ ለመቆም፣ ለመታጠቅ፣ ለመዋጋት እንግዲህ ቁረጡ የሚል አንድምታ ያለው ይመስላል። የአንተ መረዳት ያንተ ግምገማ ምን ይመስላል? ከዚህ ከሰባተኛ የብልጽግና ሰባተኛ ዓመትን አከባበር በዓል ጋር በተያያዘ እንግዲህ ሌሎች ክልሎች አያገባችሁም አይመለከታችሁም እየተባሉ ነውና ይሄንንም አያይዘ እስቲ ጌትነት ያንተ መረዳት ንስማ ወይ ይሰማል እኔ እንግዲህ ምን መሰለህ እንደው ብዙም ዝርዝር አልገባበትም ለፀሐይ የሞቀው እውነት ስለሆነ አንዳንዱ ግን እንደው በተወሰነ ደረጃ ባያቸው ብዬ እያሰብኳቸው ብጽግና አንድ ነገር እያደረገ ነው የሚመስለኝ አጠቃላይ ከፖለቲካ ሜዳው እየተገፋ እንደሆነ ገብቶታል። ይህም ደግሞ ሌላ አካል ቡልዶዘር እና ሌላ አካፋ ሳያዘጋጅበት በራሱ ጥፋት በራሱ ጥፋት በራሱ ችግር እጁ ላይ መጠቀም እየቻለ ያለን ሁሉ የሕዝብ የድጋፍ ማዕበል አባቅኖ በራሱ መንገድ እንግዲህ እንደምታውቀው ከሰሜን ከሞላ ጎደል ትግራይና ከአማራ ክልል ከመስራቁም ከምዕራቡም ራሱን አርጎ አሁን እንግዲህ የከተማ ከንቲባ አድነኝ እያለ መቼም፣ ትላንትና ማታ ወይም ጠዋት የተወያዩበትን ነው ሆዲ አባውን እንደሚባለው ማይክ ያወጣውም ይመስለኝ እና ዞሮ ዞሮ የሚገባኝ ነገር መጠለያ ፍለጋ እየተሯሯጠ ነው። ከዚህ ጠንከራ ያለ ቃል መጠቀም ይቻላል። ስለዚህ አሁን የመጠለያ ጋሻ ፍለጋው ላይ አየህ፣ እስከ ዛሬ መከላከያውን የመጨረሻው ምሽግ አድርጎ የፖለቲካ ስንፍናውን በሚሊተሪ ለመዳን ጥረት አድርጓል። ብዙ ወጣቶችን ገብረዋል። እንደ ሀገር ብዙ ወጣቶችን ጭዳ አድርገናል። መቼም አንድ ሰው እየሞተ እንደገና እየተነሳ አይዋጋም። ያው ተፈጥሯዊ ነው። ሰው ማኒዝ ሞልታል። ስለዚህ እየሞትክ ነው የምትቀጥለው እና ወዳጅ አጠገብህ እየሞተ ብዙ ጊዜ ሞተህ እንደማትነሳ ስለሚገባህ ተስፋ መቁረጡ እና የማስተካከያ እርምጃ መጠየቁ ግዴታ ነው ይሄ እንግዲህ በአደባባይ ያየ ናቸው በትልልቅ ማዕረግ በትልልቅ የእዝ ሰንሰለት ላይ ያሉ የመከላከያ ሰዎች ሲናገሩ የነበረውን ከዚህ ቀደም ስለተነጋገርንበት ወደዛ መመለስ አያስፈልግም ምሬቱ ይታይሃል እዛ ላይ ስለዚህ ከሞላ ጎደል አጠገቡ ያሉ ባለስልጣናት ከግራም ከቀኝም የሰባሰባቸው ከግራም ከቀኝም ያሉ የሀገራት ድሮን እየገዙ ሲጋብዙ የነበሩ ሀገራት አሁን መዳኛ ከለላ እንዳልሆኑ ግልጽ ነው። ስለዚህ መጠለያ ፍለጋ በሚሄድበት የመጨረሻውን ዋሻ የብሔር ምሽግ ውስጥ ለመጠለል ጥረት እያደረገ መስሎ ነው የተሰማኝ ለእኔ ሰው ይህንን እንዴት ማኔጅ እናድርገው የሚለው በጣም ድግድ መስሎ እንዲሰማኝ፣ በደምብ ቁጭ ብሎ መነጋገር፣ ሰፋ ያለ ጊዜ ወስዶ መነጋገር፣ ቀናትን ሳምንታትን ወስዶ መነጋገር ጠቃሚ ነው የሚመስለኝ። ይሄ ነጥብ ላይ ነው እኔም የማተኩረው። ስለዚህ አሁን አየህ ከግራም ከቀኝ እንደተገፋበት እንግዲህ የዛሬ ሰባት ዓመት ስድስት ዓመት እንደምታስታውሰው አርባ ምንጭ ላይ ሰንደቅ ዓላማ ተቀጣጥሎ ሀዋሳ ላይ የብልጽግና ሹማምንት ለስብሰባ በገቡበት ወጣቱ ንቅል ብሎ ወጥቶ ሹር ዛት ሀዋሳ እንዳሆኑ አልነበረች። የዛሬ ሰባት ዓመት ስድስት ዓመት ነው። ከግራም ከቀኝም የተሰበሰበ ወጣት ያረፉበትን ሆቴል ከቦ ከጋርዶቹ እና ከጸጥታ ኃይሉ በላይ አካባቢውን ከቦ ያደረበት ጊዜ ነበረ። ወልዲያ ላይ የነበረው ሰልፍ፣ ባህር ዳር ላይ የነበረው ሰልፍ፣ ሰመራ ላይ፣ ጅግጅጋ ላይ የነበረው ሰልፍ ታስታውሳለህ? ፈወዛት ማታ በብዙ ስድቦች እና በብዙ ቃላት ማጥቆሮች እንዲገለል ያደረገው የትግራይ እና ከግራ ከቀኝ የነበረው ድጋፍ የሀገር ውስጡን ተወው እና በነገራችን ላይ ኦሮሚያ ክልል የተቀዛቀዘ ነበር የዛሬ ሰባት አምስት ስድስት ዓመት ሰልፉ ወይም ድጋፉ የተቀዛቀዘ ነበር። ኦስ እና ከዚህ አልፎ ምስራቅ አፍሪካ ላይ ኤርትራ፣ ኬንያ፣ ሩዋንዳ ከዚህም አልፎ ዱባይ ወይም ዩኤ የሚባለው አልፎ አውሮፓና አሜሪካ ዝናቸው ተርፎ እስከ ኖቤል ሽልማት ደርሰው ነበረ እና ያሁሉ ድጋፍና ያሁሉ ሞቅታ፣ ያሁሉ ኤክስፔክቴሽን። በዜሮ ተባስቶ ዛሬ በከተማ ከንቲባ ልናድነው እንወጣለን መባል እኔ ለራሳቸው በጎ አይመስለኝም። እንዳይሉ ቢያስጠነቅቁ ነበረ ጥሩ ይሆን ይመስለኝ። እነዚህን እንደው እንደ መነሻ ካልን በተለይ ምን ቢደረግ ነው ጥሩ የሚሆነው የሚለው ላይ ጥቂት ነጥቦችን ለአንሳ። እንደምታውቀው ህወሀት እንኳን እንዲህ ያሉ ስህተቶችን ምናልባት ዘጠና ሰባት ዓመተ ምህረት ምርጫ ይመስለኛል። ወደ መጨረሻ ላይ በጣም የገፋ ሲመስለው በቅርበት ይከታተለው ነበረ። ሆፍሊያን ተንፋ ሲሉ በደንብ ታስታውስታላችሁ። ነገሩን ከተሳሳቱ ታረሙኛላችሁ። ወደ መጨረሻ ላይ የነዚህ የናረጋሽ በአረና ውስጥ የነበሩ ሰዎች በጣም ገፍተው ሲመጡ ከዛው ከቲቤሌፍ የወጡ ሰዎች ወደ መጨረሻ ላይ ስፒከር ገጥሞ ነፍጠኛ መጣብህ እያለ ትግራይ ውስጥ በካሴት ይቀሰቅስ እንደነበረ መረጃው አለኝ። መጨረሻ ላይ ደግሞ እዚህ ወደ ለውጥ የምንለው ሁለት ሺ ስምንት ዘጠኝ ወር ሁለት ሺ አስራ አንድ አካባቢ የመጨረሻው እንትን ሲያደርግ ሮጦ ሄዶ መቀሌ እንደተደበቀ እናስታውሳለን። ህዝቡም እንደ እውነቱ ለመነጠል በጣም ጥረት አድርጓል። እስከ ዛሬ ጉድጓዶ ሀያ አላወጣችሁልን፣ አሁን ውስኪው ሲደርቅባቸው ነው፣ ወይኛ ጋመታቸው ምትወሸቁት እዛዎች አሉ እያለ ከፍተኛ ነበረው እና እኔ በጣም ጥቂት ጊዜያት ነው አይ ነው፣ ምንም ጥያቄ የለውም ራሱን የትግራዊ መንግስት አድርጎ ወይም የትግራዊ መንግስት አድርጎ ለመቁጠር በጣም ጥረት ያደርግ ነበር። ግን ይህን ያህል እንደ ተባሯገር ከፍተኛ ነበር። ቢተማመን የነበረው በአጋዚ ኮማንዶ እና በአጠቃላይ በሴኪሪቲ አፓራቶሱ ነበር በሚጌታቸው አስተባበ እና አዲስ አበባ ተቀምጦ ደፋር ነበር። እስከ መጨረሻው ድረስ ያንን ለማድረግ ማህበረሰቡን ጭዳን ለማድረግ አልሞከረም ነበር፣ ወይም እዛ ውስጥ ተወሽጎ ማህበረሰብ ግጭት የሚመስል ነገር ለመፍጠር ጥረት ሲያደርግ አላስታውስም። እርግጥ ነው በፈጠረው ፌዴራሊዝም ጥንስሱ ከዛው ስለነበር አማራና ኦሮሞ፣ ትግሬና አማራ እያለ ያንን ለማድረግ ያው የብሄር ፖለቲካ ጠባዩ ስለሆነ እሱን አልዘነጋሁት። አሁን ላይ ግን ከዛ የባሰ ነው የሚሆነው። ስለዚህ ብልጽግና መደበቂያ ፍለጋ በሚሯሯጥበት ወቅት ሁለት ነገሮችን ያደርጋል። ሁለት ነገሮችን ያደርጋል። ዋን ያው እንደምታውቀው በፍጥነት እና ባልተመጠነ እርምጃ የሚሄድ ሰው ቀይደፋፋል። በዚህ መሀል ማህበረሰብ እልቂት ከፊታችን እንዳይመጣ መጠንቀቅ ያስፈልጋል ያስፈልጋል። ሁለተኛው ደግሞ ይህንኑ እሱ ስሯራት የሚደፋፋው ንቃ እናያዘውና በሌላ በኩል ደግሞ መጡብህ እያለ የእልቂት ጠመቃ ከሌላኛው ወገን ሊያስነሳ እንደሚችል ማወቅ በጣም ጠቃሚ። ስለዚህ ሁለት ሬስፖንስብሊቲ ነው እዚህ አለ። በመሀል ሀገር ያለው ሰው ቢያንስ ራሱንና ቤተሰቡን ሊጠብቅበት የሚችለውን ሁለንተናዊ አስተሳሰብ እና የአእምሮ ዝግጅት ማድረግ አለበት። ይሄ ወንድማገኝ እንደው ለቶከን ለማለት እና ው ሰዓት ወስዶ ሲያወሩ ለማንሸት የሚደረግ እንትን እንዳልሆነ ውርድ ከራሴ በሚ የሚነገር እንደሆነ በደንብ ይያዝልኝ። ሁለት በሌላ በኩል ደግሞ በተለይ የኦሮሞ ልሂቃን በቅርብ ጊዜያት የምንሰማቸው በጣም በጎ ድምፆች አሉ። ኦሮሞ በአለፉት ሰባት ዓመታት ቁም ስቅሉን ሲያይ ነው የከረመው። ወለጋን፣ እናስታውሳለን። አረሲ በዚች ደቂቃ በዚች ሰዓት ገበሬው ጫካ ገብቶ ነው የሚያድረው። ቤቱ ማደር ስለማይችል እያወጡ ስለሚገሉት፣ እያወጡ ስለሚደራደሩት በሚሊዮን ብሮች። የአምቦ የሰላሌ ማህበረሰብ ቁም ስቅሉን ሲያይ ነው የከረመው። ቁም ስቅሉን የት የቀን ገዥ እና የጨለማ ገዥ ተብሎ ማህበረሰብ ሲማቅቅ ነው የቀረመው። አሁን በዚች ደቂቃ የቀኑ ለማታው ገብረሃል የማታው ለቀኑ ገብረሃል እያለ ቁምስ ቁምስ ሲያይ ነው። ልጆቹም አይኑ እያየ በመሳሪያ ሲገሉበት ነው የቀረው እና በረሃብ በጥም ተወልዶ ባደገበት ምድር ይህንን እኛ ከምንናገረው ይልቅ በተለይ ደግሞ በእዛው አካባቢ የሚደመጡ ሊቃን ወጥተው በደንብ መረዳት ማስረዳት አለባቸው። ከመሀል ተንደርድሮ እዛ አካባቢ ነው ራሱን ለማዳን ጥላ ከለላ ፈለጋ ሲሄድ ሁለት ጥፋቶችን ያጠፋሉ። ስለዚህ ከዚያ ያለው የማህበረሰቡን ስነልቦና አሁንም በደንብ በማቃናት እና እኛም ደግሞ ሊቃኑ ከዚህ በፊት ትፔሌፍ ላይ የተሰሩ ስህተቶችን ላለመስራት ጥንቃቄ ማድረግ ይፈልጋል። ትፔሌፍ ከትግራይ ማህበረሰብ ተነጥሎ ነበር። ቅድም እንዳልኩ የጉድጓዱ ሀሳት ታወጡ አሁን ውስኪ ሲደርጉባቸው ነው ወይዚህ ምትመጡት ብሎ እራሱ ማጋለጥ እራሱ መናገር ጀምሮ ነበር አስታውሳለሁ። በኢቢሲ በቴሌቪዥን የሰማሁት በመረጃ ያገኘሁትን አደለም በይፋ የተነገረውን ነው የምነገር። ግን ከመሀል ያለው ማህበረሰብ የትግርኛ ሙዚቃ እንኳን እንዳይደመጥ አላጊ ሲደረጉ የነበሩ ነገሮች ያሳዝመሃል። ይሄ በራሱ ፖለቲካ ነው ወይ እንደው በስሜት የተደረገ የአንድ ቅጽበት ምናምን ሊመስል ይችላል። ሲነገሩ የነበሩ ቃላትንም ሲደረጉ የነበሩ ነገሮችንም እናስታውሳለን። እና አሁንም በተለየ መንገድ የኦሮሞ መንግስት ነው እንትን ይጠቅሟል፣ በተለየ ባለጊዜ እያሉ አላስፈላጊ የወርዲንግ እና ለዕለታዊ የፖለቲካ ፍጆታ የሚያገለግሉ ብቻ ቃላትን በመጠቀም መደማማቱ ጠቃሚ አይመስለኝም በተቻለ መጠን አኮሚዴቲ ለመሆን መሞከር በጣም ጥሩ ነው የሚመስለኝ ሄዶ የሚደበቅበትን ዋሻ የበለጠ እንዲመቸው በማድረግ የመሀል ሀገሩ ልሂቃ ወይም የመሀል ፖለቲካ አራማጅ ልሂቃ ስህተት እንዳይሰራ በዚሁ አጋጣሚ አደራ ማለት እፈልጋለሁ ቅድም እንዳልኩት በተለይ የኦሮሞ ልሂቃ በዚህ ጊዜ ወጥተው ወጥተው በደንብ ማስረዳት እና መናገር ያስፈልጋቸዋል። አሁን የሚደበቁበት ጊዜ ሳይሆን የበለጠ የሚናገሩበት ጊዜ ነው ብዬ አስባለሁ። እንደው በጣም አመሰግናለሁ አቶ ጌትነት ወርቁ፣ የእናት ፓርቲ የውጭ ግንኙነት ኃላፊ ቤሜስ ቀርበ በዚህ ጉዳይ ለሰጠው ማብራሪያ ከልብ ነው የማመሰግነው። ጥሩ መልዕክት ነው፣ ቅልብጭ ያለች ነች። እኔም እገዙ አለው። እኛ ቤታችን እንቀጥላለን፣ አንተን አሰናብታለሁ። እግዚአብሔር ይስጥልን፣ መልካም ምሽት፣ በጣም አመሰግናለሁ። በተለይም በፋኖ ኃይሎች እንዲዘጋ የተደረገውን መንገድ ለማስከፈት በሚል የተንቀሳቀሱ የሰራዊት አባላትና ታጣቂዎች መካከል የተኩስ ልውጥ መደረጉ ነው የተሰማው። አይምባ በተባሉ አካባቢም በሰራዊቱ ተሽከርካሪዎች ላይ ጉዳት እንደደረሰ ተገልጿል። በዛው በጎንደር ቋራ ደለጎ የፖሊስ ጣቢያ ላይም ትናንት ጥቃት መፈጸሙ ታውቋል። በክልሉ በተለይም የታችኛው የብልጽግና መዋቅር ላይ ያሉ አመራሮች ሰቆቃ ግን እንደቀጠለ ነው። በርካቶች ተገድሏል፣ ቆስሏል፣ ከስራና ከአካባቢያቸው ተፈናቅሏል። በመከላከያ ሰራዊቱ የታሰሩ አሉ። አሊያም በፋኖ ኃይሎች የተወሰዱም ጥቂት የሚባሉ አይደሉም። በደቡብ ወሎ ሳይንታጅ ባር ወረዳም ከስድስት በላይ የወረዳው አመራሮች በፋኖ ኃይሎች ተይዘው መወሰዳቸው ተሰምቷል። በሰሜን ሸዋ በረሃትም አንድ የወረዳው ከፍተኛ አመራር መጎዳታቸው ታውቋል። ትናንት የወረዳው መቀመጫ በሆነችው መተበላን ጨምሮ በአካባቢው ለስምንት ሰዓታት የቆየ ተኩስ ልውውጥ እንደነበረም ነዋሪዎች ተናግረዋል። ይህ ውጊያ የተቀሰቀሰው ደግሞ በአራርት አቅጣጫ በርካታ ኮማንዶዎች ወደ ስፍራው እንዲገቡ ከተደረገ በኋላ በኋላ ነው። የብልጽግናው መንግስቱ ወታደሮቹን ብቻ ሳይሆን ምልምል ሰልጣኝ ወጣቶችንም ነው ወደ አማራ ክልል እያስገባ የሚገኘው። ወደ ብር ሸለቆ ማሰልጠኛም የተለያዩ መደለያዎች እየተ